ኢትዮጵያ ቁጥር አንድ ሀገራዊ ፕሮጀክቷን መስከረም ሲጠባ ሪባን ቆርጣ ትመርቃለች ተብሎ ይጠበቃል። 14 ዓመታት ሙሉ ግንባታ ላይ የነበረው ታላቁ የህዳሴ ግድብ ሙሉ በሙሉ ተጠናቋል በሚባል ደረጃ ላይ እንደሚገኝ በቅርቡ መነገሩ ይታወሳል። በ14 ዓመታቱ የግንባታ ዓመታት ግንባታውን ሲቃወሙት የነበሩት የወንዙ የታችኛው ተፋሰስ ሀገራት በዋነኝነት ግብፅ፣ ጉዳዩን አንድ ጊዜ የጸጥታው ምክር ቤት፣ ሌላ ጊዜ ወደ አረብ ሊግ ስትወስደው ቆይታለች። የኢትዮጵያ፣ የግብፅና የሱዳን የሶስትዮሽ ስብሰባ በሶስቱም አገራት ሲደረግ ቢቆይም ድርድሩ መቋጫ ሳያገኝ የግድቡ ግንባታ ግን መቋጫውን እያገኘ ነው። ዛሬስ የግድቡ ሪቫን ሊቆረጥ በተቃረበበት በዚህ ወቅት እነ ግብፅ ምን እያሉ ነው? ግድቡን በተመለከተ የኢትዮጵያ ቀሪ የቤት ስራስ ምንድን ነው? የውሃ ምህንድስና ባለሙያውንና ታላቁ የህዳሴ ግድብን በተመለከተ ከግብጾችም ሆነ ከሱዳኖች የሚሰጡ አስተያየቶችን ሲሞግቱ የሚታዩት ዶክተር ጥሩሰው አሰፋን አነጋግረናል። ባለሙያው እንደሚሉት ኢትዮጵያ በግድቡ ምክንያት እስከ ጸጥታው ምክር ቤት ድረስ የደረሱትን ጫናዎች ተቋቁማ ማጠናቀቅ መቻሏ ከፍተኛ ስኬት መሆኑን ያስረዳሉ። በዚህ ሂደት ወቅት ኢትዮጵያ የጠቀማት ሶስቱ ሀገራት የተፈራረሙት የመርሆች ስምምነት መሆኑን ይጠቅሳሉ በተለይ ደግሞ በዚህ በ2015 ላይ ዲክላሬሽን ኦፍ ፕሪንስፕል የሚለውን እሱን በደንብ ቆልፎ የሰሩ ሰዎች እንደው እግዜር ይስጣቸው እሱን ተጠቅመን ነው ስራው እየተሰራ ይሞላል የሚለው አሁን ምንድን ነው ግብጾቹ የያዙት ብለህ ለጠየቀኝ ነገር የህዳሴ ጉዳይ በቃ አልቋል ፌታ ኮምፕሊ እንደሚባለው ከአሁን በኋላ የሚደረጉ ነገሮች በሙሉ መሬት ላይ ያለውን የሚያካትት ነው ማለት ነው። በፊት እንግዲህ ኮንስትራክሽን ኦፕሬሽን የምንለው እና ዲፋይን ያደረጉትም ነበረ ይሄ ተደራዳሪዎቹ። እሱንም አለፍን። እንግዲህ ከ49 ቢሊዮን ሜትር ኪዩብ ላይ ከሆነ ኦፕሬሽን ይጀምራል። እሱን በሞላ አለፍን። ስለዚህ ከአሁን በኋላ የሚመጡት በሙሉ ነገሮች ይሄንን ያካተቱ ናቸው። አንድ ሁለተኛ ደግሞ ይሄ የማስፈራራት ነገር እንዳልሆነ በደንብ ተሰራ። ስኬር ታክቲክስ እንለዋለን አድማጮችም ሊያውቁት ይችላሉ። ረጅም ጊዜ ዶክተር ሄጂ ሌሎች ግሩፕ ሆነው ኢትዮጵያ በሶስት ዓመት ልትሞላው ነው ሰባ በመቶ የሚሆነው የግብፅ እርሻ ይጠፋል የሚል የሚያስደነግጥ የተቀናጀ ሁኔታ ይደረግ ነበር። እሱን አለፍ ነው እንደውም በጣም የሚንገድምህ በቅርብ ጊዜ የቀድሞው የሱዳን ሚኒስትር የሆነ አሁን ከሚኒስትርነቱን እንትን ብሏል። ኔጎሽቲንግ የሱዳን ወክሎ ነበር። በቅርብ ጊዜ ያወጣውን ጽሑፍ እኔ ራሴ ተጠቅሜ ለሰዎች ያቀረብኩት አለ። ያ ሰባ በመቶ እንደዚህ ይጠፋል የተባለው ነገር ይቅርና በ2019 እስከ 2023 ሲታይ በሳተላይት መታየት ይችላል። ግብፅ እንደውም አስፋፍታለች እርሻዋን ስለዚህ እነኚህ ሰዎች ይሄ ሊጎዳ ነው፣ በጣም ሊገለን ነው እንደዚህ፣ ሱዳንንም ኢጅፕትንም ምናምን ያሉት በሙሉ እንዳልሰራ ታውቋል። የግድቡ ግንባታ መጠናቀቅ በተነገረበት ግብጾች፣ ሱዳኖች ሲያነሷቸው የነበሩ ስጋቶች ከእውነታው ጋር ባልተገናኙበት በዚህ ወቅት ታዲያ ግድቡን በተመለከተ ግብጾች ሌላ ምን ሊሉ ይችላሉ? ምንስ እያሉ ይሆን? ዶክተር ጥሩሰው አሰፋ ይህን ነግረውናል። ሌላ ለውጥ የመጣው የዚህ ኮፐሬቲቭ ፍሬምወርክ አግሪመንት የምንለው በቅርብ ጊዜ ሳውት ሱዳን አፕሩቭ ስላደረገች ይሄ መስመር ይዟል። እሱን የማደናቀፍ ሌላ ደግሞ የምትሰማው አለ። እርዚኮክ እዚህ ጋ አለ፣ ይሄ እንደዚህ ሊሆን ነው። ዞሮ ዞሮ ግን ኢትዮጵያ አንድ ብቻ በቃ ይሄኛውን ምን የትም እንደማይደርስ ስለሚያውቁት ኢትዮጵያ ከዚህ ከህዳሴ ውጪ ሌላ እንዳትሰራ የሚለው ስትራቴጂ ነው በቅርብ የወጡ ዋሉ ጽሁፎች በዚህ በኔቸር አርቲክል እኛም በኮንፈረንስ አሁን እየተዘጋጀንበት ነው ምንድን ነው የሚሉት ይሄንን ሁኔታ በቃ ኢትዮጵያ ከገርድ ከምታመነጨው ውጪ ሌላ ለእርሻ እንዳትጠቀም የሚል ነው ጥሩነቱ ግን እኛ ያናልፈናል መሬላ ያለ ህዳሴ ሊያልቅ ነው። ይሄ ማለት ደግሞ ኢትዮጵያ እንደ ራሷ እንደሚገባት እንዳመንጭነቷ የመደራደር አቅሟንም ጨምረዋል ብዬ ማለት እችላለሁ። የግድቡ ግንባታ ሂደት መጠናቀቁ የሚቀረው ምርቃት መሆኑን በመንግስት ተነግሯል። ኢትዮጵያውያን በገንዘባቸው በእውቀታቸው ብዙ ከፍለዋል። ታዲያ ከእንግዲህ በኋላ ከሀገሬው ሰው የሚቀሩ ምንድን ነው ስንል ባለሙያውን ጠይቀናል። ግብጾች የግድቡን አጠቃቀም በተመለከተ የሚያወጧቸው አመለካከቶች የዓለሙን ማህበረሰብ ግንዛቤ እውነታው ይህ ነው ሊያስብሉ ስለሚችሉ ስራው አሁንም መቀጠል አለበት ሲሉ አሳስበዋል። የሚቀጥለው ነገር ምንድን ነው እኛ በተለይ እዚህ ውጭ ያለ ነው ይህን የምንከታተል፣ አንዳንዴ ችግራችን ምንድን ነው ብዙ ሰው ካለው ሁኔታ የመሄድና ስትራቴጂክ ሆኖ ቀድሞ ያለማወቅ እና እዛ ላይ ፎከስ ያለማድረግ ነው። አሁን በቅርብ ያየሁት ነገር ምንድን ነው ይሄ ህዳሴ ይሄን ያለ ያጠፋል ምናምን የሚለው ሲቆም ደግሞ፣ አሁን በቅርብ የወጡት ጆርናል ይሄው ቅድም ያነሳው ግሩፕ እንደውም አሁን በሳይንስ ጆርናል ላይ ወጥተዋል፣ ኔቸር አርቲክል ላይ ወጥተዋል። እሱንም አንድ መልስ የምንሰጥበት ኮንፈረንስ እያዘጋጀን ነው በፊት የሞክረው ያልቻሉትን በኔጎሽቲንግ እንትን ላይ አሁን ደግሞ በሌላ መስመር የመምጣት ሁኔታ አለ። ይሄንን ቀድመን አጀንዳውን እኛንን ሴት የምናደርገው የሚል ነገር አለ። ብዙ ነገር የሰራ ነው። ላለፉት አመት በተለይ እንዳልኩት ሲኤፍኤን በተመለከተ አሁን ደግሞ ይሄ የመሬት መንቀጥቀጥን በተመለከተ ስፔሻል ፕሮግራም እናቀርባለን። ምክንያቱም የሷም አንድ ወደዛ ወደዚህ የሚያደርጓት ነገር ነች። ይሄ ደግሞ የተሳሳተ አይነትና አሁን በፊት ግብፅ እርሻዋ ትጠፋለች ሲሉ የነበሩ ሰዎች አይ አሁን እኮ ተባበረን እንስራ ግን ኢትዮጵያ ለኤሌክትሪክ ማመንጫ ብቻ ነው የሚል አውጥተዋል። እና እሱ ደግሞ በደንብ በተቀናጀ ሁኔታ በምናቀው ሁኔታ በሳይንቲፊክ ጆርናል፣ በብሎግ፣ በዜና በደንብ ተቀናጅቶ እየወጣ ነው። እና እሱን ላይ ነው እየሰራን ያለነው። እዚጋ መድረሳችን ትልቅ ነገር ሆኖ ሳለ ብዙ ብዙ የሚቀር የሚሰራ ስራ አለ። ወደዛ ብለን የምንተወው ነገር አይደለም። እንደውም አሁን ሰውም ደከም ሊለው ስለሚችል እየተከታተልን ውጭ ምንድነው የሚባለው፣ ምንድነው የሚያደርጉት፣ ምን አይነት ሁኔታ ነው፣ በምን አይነት ፍሬም ያደርጉታል ኔጎሼሽን፣ ዛሬም ሆነ ነገ መምጣቱ አይቀርም። በዚህ በሲፍ የሚመጣውን ሁሉን የማለት የመስራት ሁኔታ ስላለ እሱ ላይ እየሰራን ነው። ከዛሬ 14 ዓመት በፊት ጉባ ላይ የመሰረት ድንጋዩ ሲጣል በአምስት ዓመት ጊዜው ውስጥ ይጠናቀቃል፣ ወጪውም 80 ቢሊዮን ብር ነው ተብሎ ግንባታ የተጀምረው ታላቁ የኢትዮጵያ ሕዳሴ ግድብ የግንባታው ጊዜ ከተያዘለት ሶስት እጥፍ ወጪውም ከእጥፍ በላይ ሆኖ የምርቃቱ ጊዜ እየተጠበቀ ነው።